እመኑኝ እች ምድር እንኳን ላሽቃባጮች ለሀቀኞችም አትሆንም። ይህን ማወቅ አለባችሁ። በመጀመሪያ ደረጃ ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ትናንትና በተሰራው ቪዲዮ በሀይሚና በብሩኬ ማለት ነው ሀይሚን ምን ይላሉ? እሹ ደግ አደረገሽ ብሩኬ፣ እንደዛ ማድረጉ ጥሩ ነው፣ ምክንያቱም አንቺም ወንድ ታመጫለሽ እያሉ እየተናገሩ ይገኛሉ። አሁን እኮ ለሁለቱም እኮ ነው የሚያለቀልቁት ማለት ነው አለቅልቁልን እኛ እናስጠዋሏችሁ። እንደ ሀይሚና ብሩኪ ጉድኮ ነው። አሁን ለሁለቱም ነው። ገባችሁ አደለ? ለብሩኪም ለሀይሚም ነው። ሀይሚንም ይሰድቧታል ብሩኪንም ይሰድቡታል። እና እንደው ከዚህ ጋር የምትናገሩትን ሰው ደግሞ ለዩ እስኪ። በመጀመሪያ ደረጃ እናንተ በቃ መስሚያችሁ ጥጥ ከሆነ ምንም ማድረግ አይቻልም። ምክንያቱም እየተነገራችሁ እስከሆነ የሚሰራው ድረስ ለእናንተ አስቦ ነው ልጁ የሚነግራችሁ። መጀመሪያ ላይ እኔ አይመለከተኝም እኔ በማድርገው ነገር እንዳታዝኑብኝ እሰራለው እንደፈለግኩ አድርጌ ነው የምሰራ፣ ግን ከዛ ሁሉ እኔ ነጻ ነኝ ብሎ ተናገረ እንኳን አደለም ለእኛ ለራሱ ለፍቅረኛው ለሀይሚዬ፣ አስጠንቅቋት አልኩ። ብሩኬ ተው፣ እኔ እንዳንተ ጠንካራ አደለሁም፣ እንደዚህ አይነት ነገር እንዳታደርግ ብላ ራሱ ጠይቃው ነበር ባለፈው ግን አልሰማሽም። ምንም ነገር ቢሆን ብድሬን እመልሳለሁ ፕራንክ አደርጋለሁ ብሎ ነበረና፣ ያው ዞሮ አሁን አሹ አሹ የሚባል ታሪክ የለም ከዚህ ጋር። ምክንያቱም ነገ ሀይሚ በተሻለ ፕራንክ ስለምትመጣ ማለት ነው። ምንድን ነው እንደዚህ ከላይ ከታች እያደረጋችሁ የምታሽቃብጡትን እናንተ አንዳንድ የሚመስለው ማለት ነው ሀይሚ በቃ እየየ እሪ እንባ ከረዩ በቃ ብሩኬ በድሎኛል ስለዚህ ስደቡልኝ እጠቡልኝ ያለቻችሁ መስላችሁ እጥብ የምታደርጉ ሰዎች ማለት ነው ስነ ስርዓት ያዙ ምክንያቱም በኋላ የምትቀሩት እናንተ እስከሆናችሁ ድረስ ሀይሚና ብሩኬ ነገ እጅ ለእጅ ተያይዘው ይመጣሉ ማለት ግን እናንተ እንደዛ ተናግራችሁ እንደፈለጋችሁ ጽፋችሁ የፈለጋችሁትን ነገር ተናግራችሁ ይጸጽታችኋል ማለት ነው ለምን በኋላ ነው የምቀሩት እንዴ በጣም ያስጠላል ስለዚህ ሁለታቸውንም አትሳደቡ። ብሩኬ ፕራንክ ነው ያደረገው። አለቀ። ከዚህ ጋር ፕራንኩን ተናግሯል። ይሄን ስል ደግሞ ፕራንኩ ጥሩ ነው እያልኩ አይደለም። ሶሴና ከአልጋ ላይ ዘለ ፊጥፊጥ ማለት የለባትም። እንደ እውነቱ ከሆነ ማን የፈቀደላት ከብሩኬ ጋር አልጋ እንድትሰቀል እንዴ? ብሩኬ ያልጋ ጨራሹ። ይሄ ልክ አደለም። አይ ስሬ ስናገር ማለት ነው ውዶች የእኔ የትናንትናውን ስራ እየደገፍኩኝ ሳይሆን ከምሬ ነው። ሶስትና ካልጋ ላይ መውጣቷ ለእኔ ኤክስ ነው፣ ግን ደግሞ በቃ በተናገረውም ደግሞ አምናለሁ። ምክንያቱም ከዚ ሰው የሚያስረዳችሁ እንድትረዱ እስከሆነ ድረስ ማለት ነው። ተረድታችሁ ነገሩን አገናዝባችሁ እንድፈርዱ ነው አደለም? ስለዚህ ብሩኬ የተናገረ፣ እኔም ነገሩን አገናዘብኩት። ብሩኬ ፕራንክ ላይ ያደረገው ከልጅቷ ጋር ምንም አይነት ግንኙነት የለውም ሶ እዛት ጼት እንዴ! ምንድን ነው አሁን? ብሩኬን ስትሳደቡ ነገ እኮ ሃይሚን እምትምሯት ትመስላላችሁ። ነጋውን ሃይሚ በከባድ ፕራንክ ስትመጣ እርግጠኛ ነኝ ደግሞ ወስዳችሁ ትሰቅሏታላችሁ። ከዛ መከረኛ ቲክቶክ ከዛ መከረኛ ቲክቶክ ወስዳችሁ ትዘቅዝቃችሁ፣ ቀኑ ሙሉ ስትረግጧት ትውላላችሁ። ይሄ ምንም የተረጋገጠ ነገር ነው። በጠዋቱ ይሄን ያክል እኔ እኮ አሁን እኮ በጣም እየተበሳጨሁ ነው ያለሁት።